ሰላም ሰላም ቤተሰብ እንዲናችሁ፣ ዛሬም እንደተለመደው በሌላ ቪዲዮ ተመለሰ መጥተናል። በዛሬ ቪዲዮችን ደግሞ ለሪሚዲያል ተማሪዎች በጣም ወሳኝ መረጃ ይዘንላችሁ መጥተናል ማለት ነው። ብዙዎቻችሁ የሪሚዲያል የ2016 እና 17 ፈተናውን ኬት ማግኘት እንችላለን ብላችሁ የጠይቃችሁ ነበረ እና የቴሌግራም ቻናሌ ላይ አስቀምጬላችሁ ነበረ ሪያክሽናችሁን አስቀምጦ ብዬ አስቀምጨላችሁ ነበር። ብዙዎቻችሁ ይሄ ቪዲዮ እንዲሰራ ስለፈለጋችሁ ሪያክሽናችሁን አስቀምጣችሁልኛልና በዛ መሰረት ቪዲዮ ለመስራት ተገድጄ ያለው ማለት ነው። እና ደግሞ ይሄን ፈተና ለማግኘት በጣም ደክሜ ያለው ማለት ነው። በጣም ብዙ ተማሪዎችን አነጋግሬ ነው ይሄን ፈተና ያገኘሁት። እና እናንተም ይሄን ፈተና ከወደዳችሁትና ከጠቀማችሁ ላይክ ላይክና ሰብስክራይብ አድርጉ ማለት ነው። በተለይ ላይክ እያደረጋችሁ ብዙ ተማሪዎች ጋር እንዲደረስ ተደረጉልኝ በጣም ደስ ይለኛል። እና ወደ ቪዲዮ ይሄንን ፈተና ማግኘት የምትፈልጉ ከሆነ የኔ የቴሌግራም ቻናል መቀላቀል ትችላላችሁ ማለት ነው። እንደ ካልሆነም ደግሞ ፊት ለፊት ላይ ስክሪኑ ላይ የምትመለከቱ እነዚህም የመሳሰሉ ፈተናዎች ማግኘት ትችላላችሁ ማለት ነው ከኔ ከቴሌግራም ቻናል ላይ ማለት ነው። እና ደግሞ ይሄም ለማግኘት ስለደከምኩ ስለጣርኩ ላይክ እያደረጋችሁ አበረታቱኝ ማለት ነው። የቴሌግራም ቻናል የምትፈልጉ ከሆነ ደግሞ የመጀመሪያው ኮሜንት ላይ ታገኙታላችሁ ማለት ነው። ይሄ ቪዲዮ በጣም ለብዙ የሪሚዲያል ተማሪዎች እንደሚጠቅም ስለማወቅ ላይክ ላይክ እያረጋችሁ ብዙ የሪሚዲያል ተማሪዎች ጋር እንዲደረስ አድርጉ ማለት ነው። እና ደግሞ ትክክለኛው ሞጁል አግኝቻለሁ ማለት ነው። በኮርስ አውትላይኑ ላይ ተመስርቶ የተሰጠውን ሞጁል እንደየትምህርት ቤቱ የተለያየ ሞጁል ነው የሚሰጠው ብያችሁ ነበረ እና የተለያየ ሞጁል አግኝቻለሁ ማለት ነው። እሱ እንዲሰራ የምትፈልጉ ከሆነ ደግሞ አካውንቱን ላይክ እያደረጋችሁ ጀምሩ ማለት ነው። ሞጁሉ የምትፈልጉ ከሆነ ደግሞ ኮሜንት ላይ ሞጁሉ የምትፈልጉ ከሆነ ኮሜንት ላይ ጻፉልኝ ማለት ነው። ሞጁል እያላችሁ ጻፉልኝ። በቀጣይ ቪዲዮ ሰራላችኋለሁ ማለት ነው እና ደግሞ ቀጣይ ስለሞጁ ትክክለኛው ሞጁል የምፈልጉ ከሆነ ይህን ቪዲዮ መቶ ላይክ ቢያንስ ቢያንስ መቶ ላይክ ማስገባት አለባችሁ። ስለዚህ ሁላችሁ የምታዩ ይህን ቪዲዮ ላይክ ላይክ አድርጉ። ካልሆነ ካላመናችሁ አንድ ሞጁል በተለያየ ዩኒቨርሲቲ የተሰጠው ሞጁል አስቀምጥላችኋለሁ። ማለት የቴሌግራም ቻናሌ ላይ ገብታችሁ ትክክለኛውን ሞጁል የአንድ ዩኒቨርስቲ አስቀምጥላችኋለሁ። በጣም ይሄ ቪዲዮ ላይክ ካገኘ ደግሞ የሁሉንም ሞጁሎች አስቀምጥላችኋለሁ ማለት ነው። ትንሽ ጫጫት አለ፣ የረብ ከረበሻችሁ ይቅርታ አርጉልኝ ማለት ነው። እና ደግሞ ላይክ እና ሰብስክራይብ እያደረጋችሁ ብትወጡ በጣም ደስ ይመቻችሁ።